አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራቸው ተመልካቾች እንዴት ናችሁ? ሰላም ናች ወይ? እዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ፣ ዛሬ እንግዲህ በሳኡዲ አረቢያ የምትገኙ የመድያም ቅመሞች ስለ የቃማ ጉዳይ አዲስ መረጃ ወጥቶላችኋል ማለት ነው። የቃማ ማሰራት የምትፈልጉ ከአሁን በፊት በኡምራ የመጣ በዚያራ የመጣ እንዲሁም ከኩንትራት ቤት እየጠፉ ከረጅም አመት በፊት የጠፉ ለነሱ ለነሱ ነበር ቀራሪ የወጣው። እንዲሁም ደግሞ ከጠለብ የጠፉ ከአሁን በፊት ይቃማ ለማሰራት በመጀመሪያ ሶስት ወር ከዛ ዲጋሜ ሶስት ወር ስድስት ወር ጊዜ ነበረ ማለት ነው። አሁን ያ ስድስት ወር ጊዜ አልፎ በድጋሜ ስድስት ወር ተጨምሯል ማለት ነው። የመደም ቅመሞች እንግዲህ እስከዛሬ ይቃማ ለማሰራት እድሉን ያላገኛችሁ አሁን ደግሞ በዲ ድጋሜ ለስድስት ወር ያህል ተጨምሯል ማለት ነው። ያው አንድ አመት በሎት እንግዲህ፣ ያለፈው ስድስት ወር፣ አሁን ድጋሜ ስድስት ወር፣ ረጅም ጊዜ እያመቻቸ ነው የሳውዲ መንግስት ላችኋለሁ። እና ይህንን መረጃ ያልሰማችሁ ከአሁን በፊትም ቪዲዮ ሰርቼ ነበር፣ አዲስ እንደተከፈተ ማለት ነው። እና ብዙ ጥያቄ ስትጠይቁ የነበራችሁ እህቶች እኔ አሁን ነው የጠፋሁት፣ ማሰራት ይችላል ከጥለብ እንትን ማለት አሰሪዎቹ ይቃማ አላሰሩልኝም ሳይሰራልኝ ነው የጠፋሁት፣ እና ማሰራት እችላለሁ ወይ ስትሉ ነበር ብዙዎቻችሁ፣ ማለት ነው እና ማለት ነው። በነገራችሁ ላይ እኔ አንድን አንድ ጥያቄ ልንገራችሁ፣ በነገራችሁ ላይ ማለት ነው። ብዙ ልጆች በባህር መታችሁ፣ በኡምራ መታችሁ፣ ፓስፖርት እጃችሁ ላይ ኑሮ ምናምን ስጠይቁ ነበረ። ፓስፖርት አለኝ ማሰራት ይችላል ሆይ ምናምን ስትሉ የነበራችሁ፣ በነገራችን ላይ ብር የማይሰራው ነገር የለም፣ የማይሰራው ነገር የለም። እና ፓስፖርት እጃችሁ ላይ ከሆነ በኡምራ በዚያራ ማጠታችሁ፣ ፓስፖርት እንግና ደግሞ የገባችሁበት ወረቀት ምናምን ካለ በብር ይሰራል፣ ተከየሉ በብር ይሰራል። እላችኋለሁ ሱብሃን አላህ፣ ብር የማይሰራው ነገር የለም። እኔ እኮ በጉቦ የሚሰራው ኢትዮጵያ ብቻ ይመስለኝ ነበር ከአሁን በፊት የሳውዲ አረቢያ ውስጥ በኡምራ በተለያየ ነገር ገብተው የገቡበት ወረቀት ያላቸው ሰዎች ገብታችኋል። የገቡበት ወረቀት ያላቸው ሰዎች ዱኮሌያ ማለት ነው እና የታደሰ ፓስፖርት ያላቸው ሰዎች ጥሩ አሰረ የገጠማቸው በብር አሰርተዋል ከዛሬ ሶስት አመት ከዛሬ አራት አመት በፊት አሁንም እያሰሩ ልጆች አሉ ማለት ነው። አቅም ካላችሁ ግን እና ደግሞ ከፊል ካላችሁ ከፊል ካላችሁ ለምሳሌ የምትሰሩባቸው ሰዎች ከሰዎቻቸው ጋር ደስተኛ ስራ ከሆነ የምትሰሩት እነሱ ከፊል ከሆኗችሁ ውስጥ ለውስጥ ይሰራል ማለት ነው። ግን ብዙ ብር ነው የሚያስከፍለው ከሀያ ሺ እስከ ሀያ አምስት ሺ የሆነች ጓደኛ ያለች በነገራችሁ ላይ የከፈለችው ሰላሳ ሺህ ሪያል ነው የከፈለችው። ሰላሳ ሺ ሪያል ከፍላ ተሰርቶላታል። የመጣችሁ በምንድ ነው? እሷ በ በባህር ቆየ የመጣችሁ ከዛ የኢትዮጵያ ፓስፖርት ነበራት። ፓስፖርቷ አስመጣች አሳደሰች፣ ምናምን ሰላሳ አሽር ሪያል ከፍለው ውስጥ ለውስጥ ይቃማዋት ተሰርቶላት ዘና ፈታ እያለች ነው ላችኋለሁ። አይገርማችሁም? እና ብር የማይሰራ ነገር የለም ሰው ካላችሁ በባህር የመጣችሁ ምናምን እና አልሙሂም ወደ ገደለው ስገባ ወደ ዋናው መረጃ ስገባ አሁን ላይ ከጠለብ ጠፍታችሁ ይቀማችሁ እንዲያልተሰራ ያረጋገጣችሁ ሰዎች ረገም ሁዱድ የሚሉት ይሉታል። እኔ ባረበኛ ነው በአማርኛ አላቅም ምን እንደሚባል ረቀም ሁዱድ የሚባለው ሰጥ የገባችሁበት ወረቀት ካላችሁ የታደሰ ፓስፖርት ካላችሁ እናንተም እናንተም ማሰራት ትችላላችሁ እየተባለ ነው ማለት ነው። ሌላኛው ደግሞ ሌላኛው ደግሞ አስደሳችሁ መረጃ ምን ታውቃላችሁ? እስከዛሬ እንግዲህ ለረጅም አመት፣ ጠፍቶ ሲሰሩ የቆዩ የመዲያም ቅመሞች ይቃማቸውን ሁሉም በእጃቸው አስገብተዋል። አብዛኛው የመዲያም ቅመም ከ20 እስከ 25 ሺህ ሪያል እየከፈሉ ያሰሩ ልጆች አሉ። ማሻአላ አላህ ይበርክላችሁ እንላለን። ግን አሁን ደግሞ የመጣው ምን መሰላችሁ? አሁን ደግሞ የመጣው ለአዲስ ጠፊዎች፣ ትናንትና ቀራር ወጥቷል። አዲስ የጠፋችሁ ለምሳሌ፣ ትናንትና ነው ቀራር የወጣው ትናንት በስቲያ ቀራሩ የወጣው ትናንትና ነው። ለምሳሌ ትናንት ከኮንትራት ቤት የጠፋችሁ ዛሬ ከኮንትራት ቤት የጠፋችሁ ልጆች እናንተን አይመለከትም። ቀራሩ እንደነገርኳችሁ ትናንት ወጣ። አይደለም ከትናንት በስቲያ ወዲያ ጀምሮ እንግዲህ ከትናንትና በስቲያ በፊት ጀምሮ አንድ ወርም ይሁን 15 ቀንም ይሁን ሶስት ቀንም ይሁን በዚህ ወራት የጠፋችሁ የመደም ቅመሞች በጣም እድለኛ ናችሁ። እውነት ለመናገር ይቃማ ለማሰራት ፍቃድ ካላችሁ ለእናንተ አዲስ መረጃ ወጥቶላችኋል ማለት ነው። እንደነገርኳችሁ እንግዲህ ልብ ማለት ያለባችሁ ነገር በደንብ ማዳመጥ ያለባችሁ ነገር ትናንትና ነው ቀራሮ የወጣው ትናንት የጠፋችሁ ዛሬ የጠፋችሁ አይመለከትም ይሄንን ቪዲዮ እንግዲህ ነገም ነገ ወዲያም ሳምንትም የዛሬ ወርም ልታዩት ትችላላችሁ አሁን ላይ እንግዲህ እንደሚታወቀው ኖቬምበር አስራ ሁለት ነው ዛሬ ቀራው የወጣው ኖቬምበር 11 ነው ታዲያ እንግዲህ ከኖቨምበር አስር ወዲያ ጀምራችሁ ከኮንትራት ቤት የጠፋችሁ አዲስ የመደም ቅመሞች እናንተ ምንም ቀራር ሳይኖርባችሁ፣ ምንም ቀራማ ሳይኖርባችሁ ይቃማችሁን ማሰራት ትችላላችሁ። ሰዎቹ ከበለጉት ማለት ነው። ታችለን እንደጠፋችሁ ስለሚያመለክቱ ከላስ ምንም ከመጧችሁ ሰዎች ጋር የሚያገናኛችሁ ነገር የለም ተብላችኋል። አለቅ ከራማ የለባችሁም። የምትከፍሉት ነገር ምንድነው? ሁለት ሽሬ ያልተከፍላላችሁ። ስም ምንድን ነው? ተናዙል ይባላል። ልክ ከአሁን በፊት ረጅም ዓመት የሰሩ የመድያም ቅመሞች ሲያሰሩ እንደነበረው ማንኛውም የመድያም ቅመም ቀማ ስታሰራ ተናዙል ይባላል። ተናዙል ምንድን ነው? ሁለት ሹሬ ያልተከፍላላችሁ ከዛ ከፊል ፈልጋችሁ ይቃማችሁን ታሰራላችሁ ማለት ነው። እና ቀራማ ደግሞ አይኖርባችሁም። የእስከ ዛሬው ቀራማ በአመት ስድስት መቶ ሪያል ነው። በነገራችን ላይ አሁን የይቀማ ማሳደሻ እኮ ማወቅ ያለባችሁ ነገር የዚህ ሀገር መንግስት ይቃማን የሚያሳድ እንትን የይቃማ ማደሻ ያወጣው የገንዘብ መጠን ስንት እንደሆነ ታውቃላችሁ? ስድስት መቶ ሪያል ነው። በአመት ስድስት መቶ ርያል ነገር ግን እነዚህ ከፊሎች ብር የሚበሉት በአመት 3000 ያድሱ አሉ በአመት 2000 ያድሱ አሉ። ይሄ ከፊል ነው። ቁም ይበላው እንጂ ጥሩ ከፊል ካላችሁ፣ አሁን ለምሳሌ ከአሰሪዎቻችሁ ጋር በራ በዛው ደሞ እየሰራችሁ እኛ ይቀማው ይቀማ ማደሻውን እንከፍላለን ብትሉ خلاص ስንት ነው የምትከፍሉ በአመት 600 ሪያል ነው የምትከፍሉት። ያ ጀማ አሁን አሁን ላይ ሰን የሚየጓጉ ነው ወይ ማለት ጥሩ ሰዎች ከሆናችሁ፣ የምትሰሩባቸው ሰዎች ጥሩ ሰዎች ከሆኑላችሁ እነሱ ጋር እየሰራችሁ በዛው በነበረበት ዲሞዛችሁ እየሰራችሁ ከራማችሁን ከፍላችሁ ማሳደሻውን በአመት 600 ሪያል እየከፈላችሁ የምትሰሩ ከሆነ በጣም አሪፍ እድል ነው። በነገራችን ላይ እና ቤተሰብ እኔ ለእናንተ የሚጠቅም መረጃ ነው የማመጣላችሁ። ስለዚህ ላይክ እና ሰብስክራይብ እያደረጋችሁ ለምንድን ነው የማታበረታችሁኝ? ይህንን መረጃ ደግሞ ከደረሳችሁ አዲስ ከተለብ የጠፋችሁ ከፊል ብቻ ነው የሚያስፈልጋችሁ እውነት አሰሩ የዛሬ የዛሬ ሁለት ወር የዛሬ 3 ወር የጠፋችሁ ሰዎች ምንም ቀራማ የለባችሁም። ለከፊል በውጭ ከሆነ የምትሰሩት በ3000 ማሰራችሁ፣ ለአመት በ2000 ማሰራችሁ፣ ለአመት ተናዙል 2000 ሪያል ብቻ ተከፍላላችሁ። ቀራማ ምናምን የለባችሁም። ረጅም አመት የቆዩት አሁን የአስራ ምናምን አመት የሚገርም እኮ ነው። እስከ 25000 ሪያል 30000 ሪያል እየከፈሉ ያሰራሉ እና እናንተ በዛ አይነት በጣም እድለኛ ናችሁ። አሁን ከኮንትራት ቤት የጠፋችሁ የመደም ቅመሞች ማለት ነው። እና ቤተሰብ የዛሬው ቪዲዮ እንግዲህ ይህንን ይመስላል። ስለተከታተላችሁ ደግሞ ተንኪው ግን፣ ላይክ እና ሰብስክራይብ አድርጉ ነው የምላችሁ። ላይክ እና ሰብስክራይብ አድርጉ፣ ምንድነው ማታደርጉት? አላኩልሃል አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።